የኢትዮጵያ ግብርና ባለስልጣን ጥቅም ላይ ያዋለው የእጽዋት ጤንነት ማረጋገጫ ሰርተፍኬት የኤሌክትሮኒክስ ስርዓት ከአፍሪካ ሀገራት ተመራጭ የኤሌክትሮኒክስ አገልግሎት አሰጣጥ መሆኑን በተባበሩት መንግስታት ድርጅት መረጋገጡ ተነገረ። ተቋሙም የሚሰጠውን አገልግሎት ሙሉ ለሙሉ ዲጂታል ማድረግ መቻሉ ነው ባለስልጣን መስሪያ ቤቱ ያስታወቀው። ፍሬው ትረታ ተጨማሪ አላት። በተቋማት የሚሰጡ አገልግሎቶች በኤሌክትሮኒክስ እና በኢንተርኔት አማካኝነት እንዲሰጡ በማድረግ የአገልግሎት አሰጣጥ ስርዓቱን ማዘመን የዲጂታል ኢትዮጵያ 2025 ስትራቴጂ አንዱ ተልዕኮ ነው። የኢትዮጵያ ግብርና ባለስልጣንም ታዲያ ይህን ስትራቴጂ እውን እንዲሆን ለማስቻል አገልግሎት አሰጣጡን ሙሉ በሙሉ ዲጂታላይዝ ማድረጉን ይገልጻል። አብዛኛው አገልግሎት በወረቀት ይሰጥ ስለነበረ አገልግሎቶቹን በሙሉ ወደ ዲጂታል ለመቀየር ወደ ስራ ገብተናል። በዚያ መሰረት አንደኛው ከኢኖቬሽንና ቴክኖሎጂ ሚኒስቴር መስሪያ ቤት እንዲሁም ደግሞ ፔራጎ ከሚባል ፕሮጀክት ጋር በመቀናጀት ሲስተም ዴቨሎፕ የማድረግ ስራ ሰርተናል። ጥራጥሬ፣ የቅባት እህል፣ ቡና፣ የእንስሳት፣ የእጽዋት ምርቶች እንደገና ደግሞ ለእነዚህ ከውጭ የሚገባው ቴክኖሎጂ ይህንን አስቡትና ከስተመሩ ምን ያክል ሊሆን እንደሚችል ጄጄ ለማድረግ ለእናንተ የሚከብድ አይደለም። ይህ አሰራር በተገልጋዮች ውስጥ ዘንድ ምን ስሜትን ፈጠረ? በጣም የሰማይና የምድር ያህል በጣም ርቀት አለው። ለምሳሌ ቀጠሮ በየሰዓቱ እየት ያዘልሽና ነው የምትመጭም። አሁን ምንድን ነው የሚደረገው? በኦንላይን ላይ ሁሉ ነገር ታሟያለች። አፕሊኬሽኑም እዛው አለ። ሁሉ ነገር ሀርድ ኮፒ ይዘሽ መምጣቱ ከመሸከም ጀምሮ ሙሉ ፕሮሰሱ በጣም አድካሚ ነበረ። ከነሱ ጋር ከደረስን በኋላ ደግሞ ብዙ ጊዜ የሚያጋጥመው ወረፋ አይደርስሽም። ዶክመንት አስገብተሽ ኦሪጅናሉ ሊጠፋብሽ ይችላል። ና በጣም ሀስል ነበረው። በሲስተም መሆኑ ጊዜያችንን ይቆጥብልናል። ከኮስት አንጻር ብናየው ኤቭሪዌር ሁንሽ አፕላይ ማድረግ ትችያለሽ። ስታተሶችን አንቺ ቼክ ማድረግ ትችያለሽ። ኢቨን ስልክሽ ላይ እንኳን መከታተል ትችያለሽ እና በጣም ብዙ ነገር አንሶላና የተቋሙ ተገልጋዮች በሀገር ውስጥ ያሉ ብቻ ሳይሆን በበርካታ ሀገራት የሚገኙ ናቸው የሚለው ባለስልጣን መስሪያ ቤቱ ተግባራዊ የተደረገው የሰርተፊኬት አገልግሎት አሰጣጥ በአፍሪካ ደረጃ የተሻለ እንደሆነ ተመስክሮልናል ይላሉ የተቋሙ ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ። አሁን አንድ ሰው የፓስፖርት ሳይዞ ውጭ ሀገር እንደማይሄድ እቃም ቢሆን ምርትም ሰርቲፊኬት ሳይኖረው ወደ ሌላው ዓለም ሊሄድ አይችልም። ለምን? በሽታ ተባይ ዲዚዝ ፔስት ፓቶጂን ሊዞ ሊሄድ ስለሚችል ያ ሰርቲፊኬት በእኛ ነው የሚሰጠው። ስለዚህ ለ186 አገር የሚሆነውን ኢፋይቶ ኤሌክትሮኒክ ፋይቶ ሳኒተሪ ሰርቲፊኬት የኢትዮጵያ ግብርና ባለስልጣን አሁን ባለ ሁኔታ ይህንን አደራጅቷል። በተባበሩት መንግስታት ድርጅት ሀብ ላይ ተሞክሮ ዘቤስት ከአፍሪካ የሚባለውን ነው ኢፋይቶ እንትን ያደረግ ነው። ዲጂታላይዜሽን የቀድሞውን አድካሚና ሰልች የሆነውን አሰራር አስቀርቶልናል፣ የሚሉት ደግሞ የተቋሙ ሰራተኛ የሆኑት ዶክተር በየነ ንጋቱ ናቸው። አንደኛ ተገልጋዮ እዚህ ድረስ ይመጣል ያንን ራሱ አንዱን ስቴፕ ባይ ስቴፕ መረከቡ ራሱ አንዱ ራሱ ሁለት ሰዓት ሶስት ሰዓት ይፈጫል በዚህ ሲስተም ግን ኦረዲ ሲስተም ላይ ያለ ነገር ስለሆነ በቀላሉ ያለምንም ደንበኛ ጋር የሚኖር ግንኙነት እንትን አለ። 66 የሚሆኑ የተቋሙ አገልግሎቶች በኤሌክትሮኒክስ አገልግሎት የሚሰጡ መሆናቸው ተነግረዋል። በኢትዮጵያ ዜጎችን በማህበር በማደራጀትና ስልጠና አስፈላጊውን ግብዓት በማሟላት ወደ ስራ ማሰማራት የተሻለ ውጤት እየተመዘገበበት እንደሆነ ይገለጻል። በርካቶችም በዚህ መንገድ ተጠቅመው ህይወታቸውን እየቀየሩ ይገኛሉ። አገርነሽ አያልኝ አነስተኛና መካከለኛ ኢንተርፕራይዞች የስራ ዕድልን በመፍጠር ለኢኮኖሚ ዕድገት የሚያበረክቱት አስተዋጽኦ ቀላል አይደለም። በአዲስ አበባ ከተማ አራዳ ክፍለ ከተማ ተደራጅተው ከሚንቀሳቀሱ መካከለኛ ኢንተርፕራይዞች አንዱ የሆነው መስፍን አዲስ አለምና ጓደኞቻቸው የህትመት ስራ ሽርክና ማህበር በዘርፉ ሰፊ ስራዎች እየሰራ እንደሚገኝ የማህበሩ ስራ አስኪያጅ መስፍን ደሳለኝ ይገልጻል። የወረቀት የሆኑ ነገሮች በጠቅላላ መቶ ፐርሰንት የወረቀት ነገሮችን እንሰራለን፣ ሁሉም ማሽኖች ስላሉን ከውጭ ለሚመጡ ላልተሟላላቸው እንደኛ ደግሞ አነስተኛና ጥቃቅን ሆነው ሁለት ማሽን አንድ ማተሚያ ያላቸውን ብዛት ስራ ሲያገኙ ተቀብላይ ሰርተን በፍጥነት እንሰጣለን። አገልግሎት እንሰጣለን ለውጭ ማተሚያ ቤቶች። በዚሁ ክፍለ ከተማ በተለይ ኢትዮጵያ እየተከተል ይችላለው የአረንጓዴ አሻራ መርሃ ግብር ግብአት የሆነውን የችግኝ ማፊያ ፕላስቲክና መሰል ስራዎች ላይ የተሰማራው አበሜሌክ ብርቱካንና ጓደኞቻቸው የፕላስቲክ ውጤቶች ማምረት ህብረት ስራ ሽርክና ማህበር ያገለገሉ የፕላስቲክ እቃዎችን እንደ ጥሬ እቃ በመጠቀም ምርቶቹን እንደሚያመርት የገለጸው የማህበሩ ስራ አስኪያጅ አበሜሌክ ደጉ ነው። ዚህ ጀሪካኖች እንጠቀማለን የሃይላንድ ላስቲኮች እንጠቀማለን። ኖርማል የወዳደቁ ፌስታሎች በየሜዳው የሚገኙት ደግሞ አካባቢ የሚበክሉትም በሙሉ ክዳኖች፣ ሃይላንዶች በሙሉ ይሰበሰባሉ፣ ለጥቅምም ይውላሉ። እነዚህ ማህበራት በስራቸው ከአባሎቻቸው አልፎ ሌሎች ዜጎች የስራ እድል መፍጠር መቻላቸውን ኃላፊዎቹ ይናገራሉ። በሶስት ሽፍት ነው የምንሰራው። ወደ 23 ሰራተኛ አለን። በየ8 ሰዓቱ ይቀያየራሉ ማለት ነው ሀገር ተቋማትን ክሬት አድርገን አንሄድም። እኔ ጋር ነው የሚቀረው እኔ ከሌለው ተቋም ይፈርሳል። ተቋማት ላይ ቢውልድ አፕ በመስራት ላይ ይሄ ሁሉ የሀገር ኢኮኖሚ እኛ ሊፈሰስ ሲደረግ ይሄ ተቋም ዘላቂነቱ ምን ያክል ነው እያለ ፎሎ አፕ ይፈልጋል። አሁን አደራጀው ገንዘብ አቅርብ ያለው ነገሮች አስተካክ ያለው ብሎ ብታዩ ነገ እኔም ካላዋጣኝ ሊቭ የማረግበት ነገር ነው እና መንግስትና አምራች በጣም የሚቀራረብበት መንገድ ደግሞ በጣም ማመቻቸት አለበት እና በአጭር ጊዜ ውስጥ ፎሎአፕ ማድረግ እሱ እሱ ላይ በደንብ ቢሰራ የተሻለ ነው። ከአቅርቦቱም በላይ ሀያ ሰባት ሰራተኛ ቋሚ ሰራተኞች አሉ። ክረምት ሲሆን እንደዚህ አይነት መጽሐፎች በሚበዙበት ሰዓት ደግሞ ከአስርም በላይ ጊዜያዊ ሰራተኞችን ቀጥረን እናሰራለን። ይሄ ቦታ ባይኖ እኛ ሰርተን የመቀየር እንትናችን ከባድ። ሁለተኛው ፕላናችን የካርቶን ፋብሪ ለምን ኢንዱስትሪ መርህ ነው አሁን እየሄድንበት ያለው። እናም ኢንዱስትሪዎች በጣም ብዙ ካርቶን ይፈለጋል፣ እና እሱም ሦስተኛውና ትልቁ ነገራችን ደግሞ ወረቀት እዚሁ አቀነባብሮ እዚሁ የሚሰራ የወረቀት ፋብሪካ ነው። የመጨረሻ ገባችን በስራቸው መጀመሪያ የተደረገላቸው የመስሪያ ቦታ ድጋፍ ውጤታማ እንዲሆኑ አስተዋፅኦ የላቀ መሆኑን ያነሱት የማህበራቱ ስራ ኃላፊዎች በቀጣይም የመስሪያ ቦታ ማስፋፊያ እንዲደረግላቸው ጠይቀዋል። ቀጥለናል። ከዛሬ አምስት አመታት በፊት የልጆች ጌም በማበልጸግ የተጀመረው የአራት ጓደኛ ሞች ስራ ዛሬ ላይ ከፍ ወዳለ ደረጃ ደርሷል። ወጣቶቹ እንጫወት ጌምስ የተሰኘ ተቋም በመመስረት ለልጆች አእምራዊ እድገት አጋዥ የሆኑ ትምህርታዊ ጨዋታዎችንና ሀገራዊ የሆኑ አኒሜሽን መዝሙሮችን እያቀረቡ ይገኛሉ። ኤዶሚያስ ንጉሴ ተጨማሪ ያለው ስሜ አብይ ሀይሉ ይባላል። የንጫውት ጌምስ ኮፋውንደር እና ሲኢኦ ነኝ። የንጫውት ጌምስ የተለያዩ ትምህርታዊ የሆኑ ጌሞችን እንዲሁም ደግሞ አኒሜሽኖችን ዴቨሎፕ የሚያደርግ ስታርታፕ ነው። በአራት ጓደኛሞች የተመሰረተ የጌም ዴቨሎፕመንት ካምፓኒ ነው። ሀገራዊ ጌሞችን ስንሰራ ቆይተናል። የተለያዩ የቢዝነስ ስልጠናዎችን በመውሰድ ደግሞ በ2022 ዓ ም እንደ አውሮፓውያን አቆጣጠር ድርጅታችንን ኦፊሻሊ መስርተናል ማለት ነው። ይሄን ስራ ስንጀምር በጣም በርካታ የሆኑ ፈተናዎች ነበሩ። እንደ ስታርታፕ የሚጀመሪያው የሙያ እንዲሁም ደግሞ ፋይናንሻል ጉዳዮችን ጭምር ችግሮች አጋጥመውን ነበረ። ግን ያው አንድ ላይ በህብረት በመስራት ድርጅቱን ወደ ካምፓኒነት በማብቃት በጥሩ ኳሊቲ በጥሩ ግራፊክስ ኦሪጂናል ኮንቴንት ይሄ ማለት በእኛን ኢትዮጵያን የመሰለ ኮንቴንት ያስፈልገናል። ያንን እየሰራን እንገኛለን። የንጫውት ልጆች የተለያዩ ድሮ እኛ ስንዘምራቸው የነበሩ መዝሙሮችን በጥሩ ኳሊቲ በጥሩ አኒሜሽን ለእናት ለአባት የቤተሰብ ፍቅርን የሚያስተምሩ የተለያዩ መዝሙሮችን በአኒሜሽን ተሰርተው በኦሪጂናል ኮንቴንት ለልጆች እናደርሳለን። ከዚህም በተጨማሪ ደግሞ የኦግመንትድ ሪያሊቲን የተመረኮዘ ኤአይን በመጠቀም ልጆች ማንበብና መጻፍ እንዲችሉ የሚረዳቸው አፕሊኬሽን የፊደላት አሸናፊ የሚል በአማርኛ ሰርተን አሁን ልጆች ማንበብና የመጻፍ ክህሎታቸውን እንግዲህ እያዳብሩበት ይገኛል። ይህ ስራ በኦሮምኛ ፈርዳን ቤኩምሳ የሚል ጌም እንደዚሁ ሰርተን አሁን በቅርቡ እናደርሳለን። በሶማሊኛ ካሚላ ኩታ የሚል በተመሳሳይ የማንበብና የመጻፍ ክህሎት እንዲሁም ደግሞ በእንግሊዘኛ አልፋቤት ሻምፒዮን የሚሉ የተለያዩ ጌሞችን እንሰራለን። በቅርቡ ኦግመንትድ ሪያሊቲ ወርልድ ኤ ደብሊው ኢ የሚያዘጋጀው ዓለም አቀፍ የሆነ የዚህ በኦግመንትድ ሪያሊቲ ዙሪያ ወይም ደግሞ በኤክስቴንድድ ሪያሊቲ ዙሪያ የሚዘጋጅ ትልቅ ፕሮግራም አለ። እዛም ላይ ሀገራችንን ወክለን ካሊፎርኒያ ላይ እንሳተፋለን ማለት ነው። ተመልካቾቻችን፣ ከኢቲቪ 57 ለምሽት ያዘንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።